ሩታዬ ማለት ነው እናትነት የሌለ አምሮባታል። ውበቱን ድፍትን ያደረገባት የእውነቴን ነው ብላችሁ እና ሲኮለካ እንደዚህ ውበት በውበት ይኮናል እንዴ ነገሩ እሷ በፊትም ምንም አይወጣላት። ቢሆንም ግን የእውነት እናትነት ውበት ደፍቶባታል ለሩታ ላይ ማለት ነው። እንግዲህ ቤተሰቦቼ እንዴት ናችሁ? እኒኝ አማን ነው። ሁኑ ሰላም ሁኑ መልካም እኔ ጋር ሁኑ ሰላም ሁኑ መልካም ነው። እግዚአብሔር ይመስገን። እናንተ ጋም ሁሉ ሰላም እንደሚሆን ተስፋ አደርጋል ነው በያላችሁበትም የአለም ዳርቻ ሰላማችሁ፣ ጤናችሁ ብዝት ትርፍርፍ ይበልኝ ማለት ነው። ዛሬ እንግዲህ የመጣውበት ቪዲዮ ያው ለሩታ ያንሳታል በደንብ አድርጓ መካስ አለበት። አብርሽ ሩታን ካሳት ተናግረናል። ሰውዬው ሰምተሃል አብርሽ ማለት ነው። ዛሬ እንግዲህ አብርሽ ሩታ ጋር ያው ማዘርና ፋዘር ሳይኖሩ እንግዲህ እህቷ በዚህ አጋጣሚ አራዳ ናት፣ የነቃች የእውነቴን ነው የምላችሁ። እና እንግዲህ አብርሽን ያው ሰርቃ አስገባችሁ ማለት ይቻላል። እና በግና አበባ ለሩታ እንግዲህ ይዞላት ሄዷል ማለት ነው። ሩታ ግን ስታየው በጣም ደንግጣለች። እኔ ግን እዚህ ጋር ያልገባኝ ነገር አብርሽ ማግኔ ልኳል አለ ሽማግኔ ከተላከ በኋላ ቤተሰብ ጋር ሚስት ከሆነለች በኋላ መሄድ አይቻልም። እንደ ይሄንን የምታውቁ እንድትመልሱልኝ ይፈልጋሉ። ግራ ስለተጋባው ማለት ነው ሽማግሌ ሳይልክ ሲቀር ነው። ቤተሰብ ጋር ማይገባ ወንስ ገና የቤተሰብ ቅልቅል አላደረጉም። ሽማግሌ ብቻን የላከው ይመስለኛል። እንደዛና ባላቅም ሩታ ስደነግጥ ስላየውና ማዘርና ፋዘር ሳይኖሩ አብርሽን እንግዲህ እህቷ ታላቅ እህቷ ሰርቃ እንዳስገባችው ስላየው ነው ማለት ነው። በዚህ አጋጣሚ ያው አብርሽ በደንብ አድርገ ሩታን ካሳት ተናግረናል። እኛ ቅመሞች መካስ ያለባት ልጅ ናት። ዛሬ እንግዲህ በግና ቆንጆ በግ ሩታዬን ጠግን የሚያደርግና አበባ ይዞናት ሄዷል። ያንስባታል። በደንብ የሚገባ ልጅ ናት ሩታ ማለት እኔሁን የደጋግም ነው። ከሴት የሴት የሴት የበላይ የሆነች ልጅ ናት። እውነት ለመናገር ሁሉን የምትችል ማለት ነውና፣ ይህን የመሰለ ደግሞ ውድ ስጦታ ከእግዚአብሔር ለሷ ከእሷ ደግሞ ለአንተ ሰጥቶሃል ና ሩታን እንድትንከባከባት እንድትክሳት፣ እኛ የመዳም ቅመሞች በአንድ ድምፅ እንትን ብለናል ማለት ነው። በዚህ አጋጣሚ ስላልገባኝ ነው ስለ አብርሽ፣ ያው እንደ ሌባ ሆኖ ነው የገባው ማለት ትችላላችሁ ማለት ነው። ሌላው ያው ሩታና ፈረንጆ ሙድ ሲይዙበት አብርሽ ልጁን ሲያባብል ምናምን ምግብ አልበናም ሹሹ ሲል ሲስቁበት፣ እኔም አብሬ ከእነሱ ጋር ስስቅ ነበረ። ሌላው ደስ ያለኝ ነገር ምንድን ነው ሩታ ወዟ እናተቴ ትሞት በእናት እጅ መታረስን የመሰለ ነገር እኮ የለም። የእውነቴን ነው ብላችሁ ቤተሰቦቼ፣ እናት ያላችሁ፣ ስደት ያላችሁ ቅመሞች ቶሎ ግቡና ውለዱ። የእውነት ቶሎ ግቡ። ቶሎ ግቡና፣ ለምን አንድ አይሆን ወልዳችሁ፣ በእናት እጅ ታረሱና። ሩታ በቅርብ ጊዜ ያስቧት፣ በትንሽ ጊዜ ወዙ እንዴት ጭቅ እንዳለ። የእውነቴን ነው የምላችሁና ከዚህ የበለጠ ደግሞ አምሮባት ነው። እናትነት በራሱ ውበት ነው። በዛው ላይም ደግሞ ውበቱን ድፍት አድርጎባታል ሩታ ላይ ማለት ነው። ውበቱን ደፍቶባታል። አይ ገልጸውም፣ ከይን ያውጣት እና ዛሬ እንግዲህ ያው ከጓደኞች ጋር ከብሩክና ከፈረንጆ ጋር በመሆን አብርሽ እንግዲህ ለሩታ ቢያንስባትም ይገባታል እያለ ሁላችንም እንግዲህ በማለይ አብርሽ ያው ሲናገር እንደሰማሁት ሩታ ከልቧ ከተቀበለችኝ እና እዚህ ቡታጀራ እንድቆይ ከፈለገች እቆያለሁ። እሷ ግን ከልቧ ደስተኛ ካልሆነችን ነኝ ተመልሼ ነገ ወደ ቡታጀራ እሄዳለሁ እያለ ነው። እንግዲህ አብርሽዬ ሩታ ከልቧ ይቅር እንድትል ከፈለግ፣ ከዛች ፊልም ከምትሰራት ሴት አብራችሁ ፊልም ከምትሰራት ሴት ጋር መራቅ አለብህ። የልብህን እምነት በደንብ አድርገህ ለሩታ ልትሰጣት ይገባል። ሌላ ደግሞ በሽማግሌ እግሯ ላይ ወድቀህ ለአንዴና ለመጨረሻ ይቅርታ እንድታደርግን መለመን አለብህ ብዬ ነው ማስበው። አደን የቤተሰቦቿ ከልቧ ይቅር እንድትለው ማለት ነው። ይሄ ማስመሰል ዝም ብሎ ይቅርታ አድርጊልኝ እንደ ድሮ ምናምን አሁን የልጅ አባ እንደ ስነ ስርዓትን ይዘህ እንዳባወራ አባወራ ቀጥለጥ ብለህ መኖር አለብህ። ሄርሜና ምናምን ከሄርሜና ጋር ፊልማችሁ ምናምን የምትሰሩትን አቁመ ሚስትህን፣ ልጅህን፣ ትዳርህን ህይወትን አጥብቅ መያዝ ያለበት ሰዓት ነው ብዬ ነው ማስበው። ምክንያቱም ለተወነደው ልጅ ጥሩ ነገር ማስተላለፍ አለበት ብዬ ነው ማስበው ማለት ነው። ቤተሰቦቼ እና እንግዲህ የዛሬው ቪዲዮ እንግዲህ ይሄን ይመስላል። ሩታዬ ያንስብሻል። አብረሽ በደንብ አድርጎ ሊክስሽ ይገባል። በደንብ ሊጠግንሽ ሊክስሽ የዘጠኝ የዘጠኝ ወር ጉዳትሽን አሁን ላይ ወልድሽ፣ ስድስት ወሩም ማዘርጋ ተቀመጭ፣ ሶስት ወሩም ልትካሽ ይገባሻል። በግና አበባው ይገባሻል። ገና ከዚህ የበለጠ ይገባታልም ለሩታ ይደረግላታልም ብዬ ነው ማሰበው። ቤተሰቦች እንግዲህ ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ የኔ ቅመሞች በአክብሮትና በትትና እጋብዛለሁ። የደውላ ምልክት በማጥቆር ቪዲዮውንም ላይክ አድርጉ። የዛሬው ቪዲዮ እንግዲህ ይሄ ነው። እናንተም በያላችሁበት ሰላማችሁና ጤናችሁ እዚያ